ይህ ሀሌታ ዜና ነው። ጤና ይስጥልን ውድ የሀሌታ ዩቲብ ተከታታዮች፣ ከዛሬ ጀምሮ ዓለም አቀፍ ዜናዎችን በትንታኔና እንዲሁም በዝርዝር ይዘን ወደ እናንተ መምጣት ጀምረናል። እኔ ብርሃኑ ወልደ ሰማያት ነኝ። ከዚህ በፊት በፋና በዋልታ እንዲሁም በአራዳ ዴይሊ ታውቁኛላችሁ እስከ ቅርብ ጊዜ ከዚህ በኋላ ደግሞ በዚህ በሐሌታ ዩቲብ ብቻ ነው የምታገኙኝ። ከዓለማችንና ከሀገራችን የተመረጡ ዜናዎችን በትንታኔና በዝርዝር እየያዝን የሐሌታ የዜና ባልደረቦች ወደ እናንተ እንመጣለን። አዲስ የምትቀላቀሉን እንደተለመደው ሰብስክራይብ ማድረግ እንዳይረሳም፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም

ቤቶችን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ። የዛሬው ትንታኔያችን የተባባሰውን የኢራንና የእስራኤል ጦርነትን ይመለከታል። አብራችሁን ቆዩ። የዓለማችን የስበት ማዕከል ነው። ሁሉም አገራት ስለዚህ አካባቢ በጣም ይጨንቀዋል። ፍልስጤማውያንና እስራኤላውያን ባላቸው ግጭት የጥይት ድምጽ ሳይሰማበት የማይነጉ ሌሊቶችን የሚያሳልፈው መካከለኛው ምስራቅ ደም ግብሩ ይመስላል። የደም መሬት በመባል ነው የሚጠራው። ሁለቱም ፍልስጤምና እስራኤል በማያባራ ግጭታቸው ሸማቂዎችን ሐማስ፣ ሂዝቦላህ፣ ሀውቲና የኢራቁን ታጣቂ ኢራን በመሳሪያና በስልጠና እያስታጠቀች እረፍት ትነሳኛለች ስትል እስራኤል ለዓመታት ኢራንን ስትከስና ጣቷን ስትቀስርባት ቆይታለች። በዚህ ምክንያት ታዲያ አንዳቸው ለአንዳቸው መጠፋፋትን ይመኛሉ። በጣም ኢራን እስራኤልን ከካርታ መሰረዝ አለባት ስትል እስራኤል ደግሞ አንድ ቀን ትላለች። አንድ ቀን አለም መሽቶ ሲነጋ ኢራን የምትባለ ሀገር ጠፍታ ያገኛታል ስትል ደጋግማ ትዝታለች። እነዚህ ባላንጣዎች ታዲያ አንዳቸው ለአንዳቸው አያንቀላፉም። እስራኤል የኢራንን ሳይንቲስቶችና የጦር መሪዎች እንዲሁም በእሷ የሚረዱት ሐማስ፣ ሂዝቦላህ፣ ሀውቲና የኢራኑ እስላማዊ ታጣቂ መሪዎችን እያደነች ትገላለች። ኢራን በበኩሏ አስርጋ ወደ እስራኤል በምታስገባቸው የደህንነት አባላቶቿ የእስራኤልን የደህንነት መረጃ ትመነትፋለች። በቅርቡ እንኳን የእስራኤል የኑክሌር መሳሪያዎችን ሙሉ መረጃ በደህንነት አባላቶቿ መውሰዷ ይታወቃል ወይም መዝረፏም። እስራኤል እያደነች ከምትገላቸው የኢራን ምሁራን ሳይንቲስቶችና የጦር መኮንኖች ባሻገር በተመድና በዋና አጋሯ አሜሪካ ድጋፍ የኢራንን የኑክሌር ልማት ፕሮግራም ስታስተጓጉል በማዕቀብና አቀባ ከፍተኛ ተጽዕኖን ለዓመታት ኢራን ላይ ስታሳድር ቆይታለች። ይሁን እንጂ ዓለም እስኪገርመው ዓለም አቀፉ ማኅበረሰብ ማዕቀብ ውስጥ የከተታትና በርና መስኮቶቿን በሞላ ለዓለም የከረቸመችው ኢራን ግን ለዓመታት በራሷ ሳይንቲስቶች ከምድር ስር ባከናወነችው ሰፊ ሥራ ከድምፅ ፍጥነት እስከ 20 ጥፍ እብስ ብለው አይደለም እስራኤል ለአሜሪካ ደርሰው የሚያደባዩ ሃይፐርሶኒክ ሚሳይሎችን ለመታጠቅ መብቃቷ ይታወቃል። በዓለማችን ከምድር ስር ግዙፉን የአየር ኃይል በመገንባት በመቶ የሚቆጠሩ የጦር ጀትና ሄሊኮፕተሮችን በማሳረፍ ቀዳሚ ሀገር ስትሆን ኢራን በምድሩ ስር ለአስርት ዓመታት በሰራቻቸው ዋሻዎች ውስጥ እስራኤልም ሆነ አሜሪካንን ማጥቃት የሚችሉ በሺህ የሚቆጠሩ እጅግ አውዳሚ ሚሳይሎችን ማጨቅ የቻለች አገር ነች። እስራኤል በዓለም ላይ እጅግ የዘመኑና ከመላው ዓለም የተሰባሰቡ የአየር መከላከያዎችን የታጠቀች ብቸኛ ሀገር ብትሆነም አሁን ኢራን እያስወነጨፈች ያለውን ሚሳኤል ግን የእስራኤሎቹ አይረንዶምና፣ አይረንቢም የዳዊት ወንጭፍና የዓለም አንደኛ የተባለው የአሜሪካ ውታድ፣ እንዲሁም የአውሮፓዎቹ ሀገራት የአየር መከላከያዎች በሞላ የኢራንን ሚሳኤል ማስቆም የቻሉ አይደሉም። ፍጹም አስተማማኝ ነው ተብሎ ሲወራለት የነበረው የእስራኤል አየር መከላከያ ይህ ስርዓት እርቃኑን ያስቀረ ሆኗል። የኢራን ጥቃት እንዲያውም ገና መች ተነካና፣ አውዳሚዎቹ ጥቃቶች ከዚህ በኋላ ነው የሚጀመሩት ስትል ክፉኛ ኢራን መዛቷን ቀጥላለች። እስራኤልም ቴህራንን ሙሉ በሙሉ ሳላወድም ይህ ጦርነት በፍጹም አይቆምም ብላ ድብደባዋን እንደቀጠለች ትገኛለች። አርብ ሌሊቱን የተጀመረው የእስራኤል ድብደባ ዛሬም ቀጥሎ ሁለቱም አገራት ከመጠቃቃት አልፈው ወደ ሙሉ ጦርነት ገብተዋል። በሁለቱ አገራት መካከል የነበረውን ውጥረት ያረግባል የተባለው ውይይት በአሜሪካና ኢራን መካከል ሲካሄድ መቆየቱ ይታወሳል። በእርግጥ ሶስት ጊዜ ተገናኝተው የመከሩት አሜሪካና ኢራን ከውይይታቸው ጠብ የሚል ውጤት አልተገኘም ነበረም። ሁለቱ ሀገራት ውይይታቸው በተለይ ወሳኝ ውይይት ትናንት እሁድ ነበር የሚካሄደው። በትናንቱ ውይይት ካልተስማማን እኔም ጦርነቱን ልቀላቀል እችላለሁ ስትል ያስጠነቀቀችው አሜሪካ እስራኤልና ኢራን የከፋው ጦርነት ውስጥ መግባታቸውን ተከትሎ አሁን የእስራኤልና የኢራን የሰላም ውይይት እንዲሁም የኢራንና አሜሪካ ንግግር በሞላ ውሃ ተከልሶበታል ከጦርነቱ መጀመር በፊት ከኢራን በኩል ሲሰጡ የነበሩ ማስጠንቀቂያዎች ነበሩ እነሱም ለእስራኤል ያገዘ ሁሉ እኔ ላይ ውጊያ እንደከፈተ ስለማየው ጥቃት ሰነዝራለሁ የሚል ነበረ በዚህ ምክንያት እስራኤል ለአርብ ጥቃት ስትሰነዝር የበቀል ጥቃት ሊደርስብኝ ይችላል ብላ የሰጋቸው ኃያሏ አሜሪካ እኔ በእስራኤል ጥቃት የለሁበትም ብላ መግለጫ ሰጥታም ነበረም። ይሁን እንጂ የእስራኤል ጀቶች ሲያጠቁ አየር ላይ ነዳጅ ስትሞላ የነበረችው አሜሪካ ነች በመባሉ ነገሩን አስፈሪ አድርጎታል። ከኢራን የበቀል ጥቃትም የምታመልጥ አይመስልም። ይህ ደግሞ የመቃብሩን አፍ የሚከፍት እጅግ አውዳሚ ጦርነት ያስከትላል። ከዚህ በተጨማሪ ከኢራን ወደ እስራኤል የተነጨፉ ሚሳይሎችን በማክሸፍ ረገድም አሜሪካ ሰፊ ተሳታፊ ነበረች። ጆርዳን ደግሞ የአየር ክልሏን ስለመፍቀዷ ለእስራኤል ይነገራል። ይህንን ተከትሎ ኢራን ከእስራኤል ጋር የተባበሩትን በሞላም በሚሳኤል አውድማለሁ ማለቷን ቀጥላለች። እስካሁን ከኢራን አጋዥ ኃይሎች መካከል ሃውቲም የኢራኑ ሃውቲም እጅግ መራር ሚሳይሎችን ወደ እስራኤል እያሰነጨፈና ከፍተኛ ውድመትም እያደረሰ ይገኛል። ለመሆኑ እስካሁን በሁለቱ ሀገራት የማያባራው ጦርነት ምክንያት የደረሱ ችግሮች ምንድን ናቸው? ይህንንም እንመለከተዋለን። በእስራኤል ድብደባ ከተገደሉት የኢራን አመራሮች መካከል ሜጀር ጄኔራል ሞሐመድ ባህሪ ኢታማጆር ሹም ናቸው። ጄኔራል ሁሴን ሳላሚ የሪፐብሊካን ጋርድ የኢራን ዋና አዛዥ ነበሩ። ጄኔራል ሳሌም አሊ ረሻድ የሪፐብሊካን ጋርድ ዘመቻ ዋነኛ ኃላፊ ነበሩ። እንዲሁም የኢራን የደህንነት ኃላፊ ትናንት መገደላቸውን እስራኤል አሳውቃለች። እስራኤል በእስካሁኑ ድብደባዎች ከገደለቻቸው የኢራን የኑክሌር ባለሙያዎችና ሳይንቲስቶች መካከል ፕሮፌሰር አህመድ ሬዛም የኑክሌር ሳይንቲስት መሐመድ ማሃዲ የኑክሊየር ሳይንቲስት፣ ፈርሄዲን ነኪሳ የኑክሊየር ሳይንቲስት፣ አብዱል አብዱልሐሚድ ሞንቺር የኑክሊየር ሳይንቲስት፣ ሳላድ አሚር ሁሴን የኑክሊየር ሳይንቲስት፣ ሞት ላዚባዴህ የኑክሊየር ሳይንቲስት ናቸው። ከዚህ ባሻገር የተለያዩ ኃላፊዎች ስለመገደላቸው በኢራን በኩል መረጃዎች ይወጣሉ። የኢራን አየር ኃይል ሙሉ በሙሉ ስለመውደሙም ተነግሯል። እንዲሁም የኢራንና የዓለማችን ግዙፉ የነዳጅ ማጠራቀሚያም ዴፖ ተመቷል። ይሄ ደግሞ እየናረ የሚገኘውን የዓለማችን የነዳጅ ዋጋ በእንቅርት ላይ ጆሮ ደግፍ ያደርጉታል። በዚህ ላይ ነው ኢራን የኩርሙዝ ሰርጥን እዘጋለሁ የሚል መረጃ ያሰማቸው። ያ ደግሞ የዓለም 20 በመቶ የባህር እንቅስቃሴ የሚደረግበት ነው። በእርግጥ ኢራን ያንን ካደረገች አዲዮስ ነገሮች ሁሉ ለዓለም አቀፉ ማህበረሰብ በጣም የከፉ ይሆናሉ። አሁን ውድመቶችም ጦርነቶችም ፍንዳታዎችም እዚህም እዚያ እንደቀጠሉ ይገኛሉ። በእስራኤል በኩል የደረሱትን ጉዳቶች በምናይ ጊዜ ደግሞ ኢራን በእስራኤል ላይ ባደረሰችው የሚሳኤል ጥቃት አስር ሰዎች መገደላቸውንና ከሰላሳ በላይ ስለመቁሰላቸው እስራኤል ይፋ አድርጋለች በቴል አቪቭ በስተደቡብ ከምትገኘው ባትያም ከተማ ሁለት ሕፃናትን ጨምሮ ስድስት ሰዎች መገደላቸው ተነግሯል በሌሎች አካባቢዎች ደግሞ አራት እስራኤላውያን ሞተዋል ነው የተባለው እስካሁን ኢራን ላይ በተከፈተው ጥቃት ደግሞ ከሰማንያ በላይ ሰዎች ስለመገደላቸው እየተነገረ ይገኛል። ነገሮች በጣም ተጋግመው እንደቀጠሉ ይገኛሉ። ከዚህ ባሻገር የእስራኤል ደህንነት ልብ የሚባለው ተቋም ስለመመታቱ ተነግሯል። ኢራን የእስራኤል የደህንነት የልብ ትርታ ነው የሚባለውን ዊዝማን የሳይንስ ተቋም በሚሳኤል ማውደሟ ተነግሯል። የእስራኤል የደህንነት ማዕከል ነው ያለችውን ዊዝማን ተቋም ላቦራቶሪ ኢራን መምታቷን የህንዱ ዘኢኮኖሚስት ታይምስ አስነብቧል። በረሆቮት የሚገኘው ተቋሙ የእስራኤል የደህንነት የቴክኖሎጂ ጉዳዮች የጀርባ አጥንት እንደሆነ ነው የሚታወቀው። የእስራኤል ባለስልጣናትም በምርምር ህንፃው ግቢ ጉዳት መድረሱንና መውደሙን አምነዋል ተብሏል። በምሽቱ የኢራን ሚሳኤል ጥቃት ቢያንስ ላቦራቶሪዎችን የያዘ አንድ ህንፃ በእሳት እንደተያያዘ መረጃዎች ያሳያሉ። ኢራን ከባዱን ጥቃት በእስራኤል ላይ የሰነዘረችው ተከታታይ የአየር ጥቃት ከኔታንያሁ መንግስት በኩል በመምጣቱና ላጸፋ ምላሽ መስጠት ስላለብኝ ነው ትላለች። በታሪካዊው የሳይንስ ጥናት ማዕከል የደረሰው ጉዳት ባይስፋፋ ለመቆጣጠር የአስቸኳይ ጊዜ ሠራተኞች ስፍራው ላይ ወዲያው እንዲሰማሩ ተደርጓል። ምንም እንኳን ከዊዝሞን የሳይንስ ተቋም ግልጽ መረጃ ባይወጣም በዕብራይስጥ ቋንቋ የሚሰሩ ሚዲያዎች ምናልባት በህንፃው ስር የተቀበሩ ሰዎች ሊኖሩ ይችላሉ በሚል ምርመራ እየተደረገ መሆኑ እየተገለጸ ይገኛል። እስራኤልም የኢራን የኑክሌር ተቋማትን ማደባየቷን እንደቀጠለች ትገኛለች። በዚህ መሃል ግን ዓለም እጅግ የሰጋበት ነገር አለም። የኑክሌር ልማቱ ጋር ተያይዞ ያሉ አንዳንድ ለሰው ልጆች እጅግ ዘግናኝ አደጋ ማስከተል የሚችሉ ኬሚካሎችና ንጥረ ነገሮች እንዳያፈተልኩ እጅጉን ተፈርቷል። በቅርቡ ኢራን የእስራኤልን የኑክሌር ተቋማት ያሉበትን ቦታ ብዛታቸውንና ሁኔታቸውን በሞላ መረጃዋን በደህንነት ሰዎቿ በኩል መመንተፍ በመቻሏ ምናልባት ኢራን እነዚህን ተቋማት ማውደም ወደ መግባት ከደረሰች ግን ነገሮች ሁሉ ለመካከለኛው ምስራቅ ብቻ ሳይሆን ለዓለምም እጅግ አስጊ ይሆናል ተብሎ ተሰግቷል። ውድ የሃሌታ ቤተሰቦች ከዛሬ ጀምሮ ትንታኔያችንና የዝርዝር ዜናዎቻችን በዓለም አቀፍና በሀገር ጉዳይ ላይ በየቀኑ ወደ እናንተ ይደርሳሉ። አብራችሁን ስለሆናችሁ ታላቅ አክብሮታለን።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 ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ።